በ18 አባ አውስጣቴዎስ ጻድቅ በ18 ቀን ቀዳማዊ ኤልሳ አባ ኤዎስጣቴዎስ መታሰቢያው ነው። ታሪካቸውም እንዲ ነው። አባቱ ክርስቶስ ሞዓ እናቱም ስነ ሕይወት ይባላሉ። ሁለቱም እግዚአብሔርን የሚወዱ ነበሩ። በመልአኩ በቅዱስ ገብርኤል አብሳሪነት ይህን ቅዱስ ወለዱት። ስሙንም ማዕቀበ እግዚ ብለው ሰየሙት፣ የጌታችን ጥብቅ ማለት ነው። ከዚህ በኋላም የቤተ ክርስቲያንን መጻሕፍት አስተማሩትና የእናቱ ወንድም ዘካርያስ የሚባል ባህታዊ አለ፣ ለእርሱም ሰጡት። የምንኩስና ሥርዓት አስተምሮ የመላእክትን አክሊል አስኬማ አለበሰው። ከጥቂት ቀን በኋላ ዲቁና ተሾመ። የዲያቆናት አለቃ እንደሆነ እስጢፋኖስ ለቤተ ክርስቲያን አገለገለ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ከሚካኤልና ከገብርኤል ጋር ተገለጠለትና ሰላምታ ሰጠው፣ መንፈስ ቅዱስንም አሳደረበት። ወዳጄ አውስጣቴዎስ ብሎ ጠራውና ከእናት ማፀን መረጥኩ አለው። ወንጌልን ለብዙዎች ሰዎች ከኢትዮጵያ እስከ አርመንያ ድረስ መምህር አደረግኩ። አንተን የሰማ አንተን ያልሰማ ግን እኔንም አልሰማም አለው። እናንተን የሚሰማ እኔን ይሰማል። እናንተንም እምቢኝ የሚል እኔን እምቢ ይላል። እኔንም እምቢ የሚል የላከኝን አብንም ቢይላል እኔንም የሚሰማ የላከኝን ይሰማል፣ እንዳለ ጌታችን በቅዱስ ወንጌሉ፣ የሉቃስ ወንጌል ምዕራፍ 10 ከቁጥር 16። ከዚህ በኋላ ጌታችንም ይህንን ተናግሮ ወደ ሰማይ አረገ። ቅዱስ ኤዎስጣቴዎስም ወደ ሊቀ ጳጳሱ ሄዶ ቅስና ተሾመ። ወንጌልንም ሰበከ ብዙዎችንም ከክህደታቸው መለሳቸው። ዳግመኛም ወደ ኢየሩሳሌም ሄዶ በረከትን ተቀበለ፣ በዮርዳኖስም ተጠመቀ። ወደ አርሜንያም ሄደ። ከኢያሪኮም ባሕር ሲደርስ በመርከባቸው ያሳፍሩት ዘንድ ጠየቃቸው። እምቢ አይሆንም አሉት። የለበሰውን አጽፉን ከባሕሩ ላይ ዘረጋ። እንደ ሊቀ ነቢያት ኤልያስና ኤልሳ፣ ሁለተኛ ነገሥት ምዕራፍ 2 ከቁጥር 7 እስከ 14። በስላሴ ስምም ባረከው፤ መርከብም ሆነለት፣ በላዩ ተጫነ። ሁለቱ መላእክት ሚካኤልና ገብርኤል እንደ ቀዛፊ ጌታችንም እንደ ሊቀ ሐመር ሆነውለት በባህሩ ላይ ጉዞውን ጀመረ። አመርነ ዘይቀርቦ ሞገድ እንዳለ ሊቁ አባ ዘጊዮርጊስ ተማሪዎቹንም እንዲህ አላቸው። ልጆቼ ከልባችሁ ቂምና ተንኮልን አታስቡ፣ አትጠራጠሩም ከእናንተ አንድ የሚጠፋ ይመስለኛልና አላቸው። ልባችሁ አይደንግጥ በእግዚአብሔር እመኑ በእኔም እመኑ እንዳለ ጌታችን በቅዱስ ወንጌሉ የዮሐንስ ወንጌል ምዕራፍ 14 ከቁጥር 1። ከዚህ በኋላ በተማሪዎቹ አንዱ የማነ ብርሃን የተባለው ተጠራጠረና፣ ይህ መነኩሴ ከባህር አግብቶ ሊያሰምጠነዋልና ተጠራጠረ። ወዲያውኑ ከተሳፈረበት አጽፍ የመርፌ ቀዳዳ የሚያህል ነበረው በዚያ ሾልኮ ወደቀና ሰጠመ። እነርሱም በእግዚአብሔር ፈቃድ ተሻግረው ወደ አርሜኒያ አገር ደረሱ። አባታችን ኤዎስጣቴዎስም አንድስ እስከሆኑ ድረስ የአርሜንያ ሰዎችን አስተማራቸው። ከዚህ በኋላ እረፍቱ ደርሶ ጌታችን ተገለጠለትና ስሙን በበጎ ነገር ለሚጠራ መንግሥተ ሰማያትን አወርሰዋለሁ አለ። ባረፈም ጊዜ ጳጳሳቱና ካህናቱ በክብር ገንዘው በሰማቱ በቅዱስ መርምህና ቤተ ክርስቲያን ውስጥ ቀበሩት። የአባታችን የአቡነ ኤዎስጣቴዎስ በረከቱ ረዴቱ አማላጅነቱ ከሁላችን ጋር ይሁን። በሁለተኛነት የምናከብረው በዓላችንም ፊሊጶስ ሐዋርያን ነው። በዚህች ቀን ከአስራ ሁለቱ ሐዋርያት አንደኛው ፊልጶስ ሐዋርያ ይውላል። በማግስቱም ጌታችን ወደ ገሊላ ሊሄድ ወደደ። ፊልጶስንም አገኘውና ተከተለኝ አለው። ፊልጶስ ግን ከእንድሪያስና ከጴጥሮስ ከተማ ነበር እንዳለ የዮሐንስ ወንጌል ምዕራፍ አንድ ከቁጥር አርባአራት ሐዋርያት ለማስተማር የሚሄዱበትን አገር በዕጣ አውቀው ስለሚሄዱ ዕጣ በተጣለ ጊዜ ለፊልጶስ አፍራቅያ ደረሰው። የአፍራቅያ ሰዎችን በክርስቶስ አስተምህሮ እግዚአብሔርን ወደ ማወቅ መለሳቸው። ወደ ሌላ አገርም ሂዶ አስተማረ። ብዙዎችንም ማሳመናቸው የሐዋርያት ሥራ ምዕራፍ ስምንት ከቁጥር ሃያ ስድስት ያላመኑትም ቅዱስ ፊልጶስን ይዘው አሰሩት። ብዙ ሥቃይንም አሰቃዩት። እርሱም ይስቅባቸውና ከዘላለም ሕይወት ለምን ትርቃላችሁ ይላቸው ነበር። ተስፋ አልቆረጠም ነበር። ስለ ስሜም በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ? እስከ ፍጻሜ የሚታገስ ግን እርሱ ይድናል ያለውን የወንጌል ቃል በማሰብ ማቴዎስ ምዕራፍ 10 ከቁጥር 22። እርሱ ግን ብዙ ካሰቃዩት በኋላ ዘቅዝቀው ሰቀሉት። ነብሱንም በእግዚአብሔር እጅ ሰጠ። ጌታ የምሕረት ቃል ኪዳን ሰጠውና በሰላም አረፈ። ሥጋውንም በእሳት ሊያቃጥሉ በወደዱ ጊዜ የእግዚአብሔር መልአክ በእጃቸው ነጠቃቸው። እነርሱም ወደ እርሱ እየተመለከቱ ወስዶ ኢየሩሳሌም አግብቶ በዚያ ሰወረው። ይህንንም ተአምር አይተው ሁሉም በታላቅ ድምፅ ጮኹ። የቅዱስ ፊልጶስ አምላክ ታላቅ ነው እያሉ አደነቁ። አሰቃይተውም ስለ ገደሉት ተጸጸቱ፣ አሰቡም በጌታችንም አመኑ። የፊልጶስንም ሥጋ ይመልስላቸው ዘንድ እግዚአብሔርን ለመኑት። ሰውን የሚወድ ቸር ይቅርባይ ጌታችንም ልመናቸውን ተቀብሎ ፊልጶስን መለሰላቸው። እጅግም ተደሰቱ። ሁሉም ወደ ጌታችን ኢየሱስ ክርስቶስ ገቡ። ሐዋርያው ፊልጶስም ሥጋ። ታላላቅ ታምራቶች ተገለጡ። በታላቅ ክብርም ገነዙትና እዚያ ቀበሩት። ጸሎቱ፣ በረከቱ፣ አማላጅነቱ ከሁላችን ጋር ትሁን። በሦስተኛነት የምናከብረው በዓላችንም የዘብዴዎስ ልጅ የወንጌላዊ ዮሐንስ ወንድም ሐዋርያው ያዕቆብ በዝች ቀን ይውላል። ወያዕቆብ ወልደ ዘብዴዎስ ወዮሐንስ እሁሁ የዘብዲዮስ ልጅ ያይቆብም ወንድሙን ዮሐንስን እንዳለ የማቴዎስ ወንጌል ምዕራፍ 10 ከቁጥር ሶስት ታሪኩም እንዲህ ነው። ይህም በእስያ አገር ገብቶ ወንጌልን ካስተማረ በኋላ ወደ ተበተኑ ወደ 12ቱ ነገድ መጣ። እነርሱም አንድ አምላክን የሚያመልኩ አልነበሩም። ጣዖትን የሚያመልኩ ነበሩ እንጂ። ያዕቆብ ግን ወደ እርሳቸው በደረሰ ጊዜ የሀገራቸውን ቋንቋ ሰበከላቸው። የፍጥረትን ቋንቋ እግዚአብሔር ገልጾለታልና፣ የሚያውቀውም የሰውና የእንስሳትን እንዲሁም የአእዋፍን ቋንቋ ሁሉ ነበር እንጂ በውስጣቸውም በሰበከ ጊዜ የከፋ ሥራቸውን ትተው በጌታችን በኢየሱስ ክርስቶስ አመኑ። ያይቆብም ትምህርቱን ስለ ተቀበሉት እጅግ ወደዳቸው። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ወንዘ ካጠምቅወሙ በሉ በስም አብ በወልድ ወመንፈስ ቅዱስ ሂዱና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችው አሕዛብን አስተምሩ እንዳለ፣ ጌታችን ኢየሱስ ክርስቶስ በቅዱስ ወንጌሉ የማቴዎስ ወንጌል ምዕራፍ 28 በቁጥር 19። ቤተ ክርስቲያንንም ሰራላቸው፣ ለቤተ ክርስቲያንም መባ እንዲሰጡ አስተማራቸው። ከዚህ በኋላ ሄሮድስ ንጉሥ ቅዱስ ያዕቆብን ለቤተ ክርስቲያን መባ ይሰጥ ዘንድ አስተማሩን በሰማ ጊዜ እጅግ ተቈጣ። ጭፍራ ልኮም አስመጣውና ለሕዝቡ ቤተ ክርስቲያን የምትሠራላቸው የምታጠምቃቸው አንተነህ አለው። እርሱም አዎን እኔ ነኝ አለው። ያን ጊዜም ተቈጥቶ አንገቱን በሰይፍ አስቈረጠው። ሰናየ ገለ ተጋደልኩ ወበድር ኒ ፈጸምኩ እኔ ፈጽሜ ግዳጄን ጨርሻለሁ የማርፍበት እድሜም ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ፣ ሃይማኖቴንም ጠብቄያለሁ፣ እንግዲህስ የጽድቅ አክሊል ይቆይልኛል እንዳለ ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ አራት ከቁጥር ሰባት ወንጌሉ። በኢየሩሳሌምም ውከትና ሽብር ሆነ። ደግሞም ከፋሲካ በዓል በኋላ ይገለው አስቦ የሐዋርያት አለቃ ቅዱስ ጴጥሮስን ወስዶ አሰረው። የእግዚአብሔር መልአክም ሄሮድስን ቀሰፈው። ሄሮድስም በክፉ አሟሟት ተልቶ ልዑል እግዚአብሔርን አላከበረውምና እንዲሁም አልፈራውምና ተልቶ ሸቶ ሞተ። ግብረ ሐዋርያት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 ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።